የአሜሪካው ፕሬዝዳንት አውሮፕላን ወደሚያርፍበት አየር ኃይል ሰፈር በተላከ ጥቅል በርካቶች ታመሙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አውሮፕላን ኤርፎርስ ዋን ወደሚቆምበት የአየር ኃይል ጦር ሰፈር የተላከ አጠራጣሪ ጥቅል ከተከፈተ በኋላ በርካታ ሰዎች መታመማቸው ተገለጸ። በዋሽንግተን ዲሲ አቅራቢያ በሜሪላንድ የሚገኘው የጥምር ኃይሉ አንድሩ ጦር ሰፈር ጄቢኤ ቃል አቀባይ ጥቅሉ የተከፈተበት ሕንጻ ሰራተኞቹ ለቅቀው እንዲወጡ መደረጉንና የታመሙት የሕክምና ክትትል ከተደረገላቸው በኋላ እንደተሻላቸውም ተናግረዋል። ሲኤንኤን ወደ ጦሩ ሰፈር የተላከውን ጥቅል ምንነቱ ያልታወቀ ነጭ ዱቄት የያዘ እንደነበረ ስማቸውን ያልተገለጸ እና በጉዳዩ ላይ የሚደረገው ምርመራ በቅርበት የሚከታተሉ ያላቸውን ግለሰብ ጠቅሶ ዘግቧል። የአየር ኃይል ጦር ሰፈሩ የአሜሪካው ፕሬዚዳንት አውሮፕላንና ሰራተኞቹ የሚቀመጡበት ሲሆን፣ ብዙ ጊዜ ፕሬዚዳንቱ ወደ ተለያዩ ሀገራት ጉዞ ሲያደርጉ የሚነሱት ከዚህ አየር ኃይል የጦር ሰፈር ነው። የጄቢኤ ቃል አቀባይ ምንነቱ ያልታወቀው ጥቅል የተከፈተበትና ከእርሱ ጋር የተገናኙ ሌላ ህንጻ ለጥንቃቄ በሚል ሰራተኞቹ ለቀው እንዲወጡ መደረጉንም ገልጸዋል። አክለውም ወደ አካባቢው የአደጋ ጊዜ ሰራተኞቹ የተሰማሩ ሲሆን፣ ስጋት የሚሆን ምንም ነገር እንደሌለ በማሳወቃቸው መደበኛ ስራ ተጀምሯል። ምርመራም እየተካሄደ ነው ብለዋል። ሲኤንኤን እስካሁን ድረስ በተደረጉ ምርመራዎች ምንም አይነት አደጋ የሚያስከትል ነገር አልተገኘም ብለዋል። በጥቅሉ ውስጥ የነበረው ዱቄት ምንነት ለማወቅ በአደገኛ ንጥረ ነገሮች ዙሪያ የሚሰራ ቡድን የመጀመሪያ ምርመራ ማድረጉንም ሮይተርስ የዜና ወክል ዘግቧል። ነገር ግን ቡድኑ የተደረገው ምርመራ ውጤት በጥቅል ውስጥ ያለው ይዘት በሰው ላይ ጉዳት የሚያደርስ ነገር እንዳልሆነ አመልክቷል። የሚደረጉ ተጨማሪ ምርመራዎች ግን አሁንም እንደቀጠሉ ናቸው። መርማሪዎቹ ከጥቅሉ ጋር አብሮ የመጣ የፖለቲካ ፕሮፓጋንዳ ጽሑፍን እየፈተሹ መሆኑንም ተገልጿል። የታሸገው ጥቅል የከፈቱ ሰዎች ያጋጠማቸው ሕመም ምንነትና ምን ያህል ጉዳት እንዳጋጠማቸው እስካሁን ግልጽ አይደለም። ወታደራዊ አየር ማረፊያ የሚገኘው ከዋሽንግተን አቅራቢያ በመሆኑ የተነሳ የሀገሪቱ ፕሬዚዳንቶች አውሮፕላን የሆነው ኤርፎርስ ዋን የሚነሳው እና የሚያርፈው ከዚያ ነው። ይህ የአሜሪካው ፕሬዚዳንት ግዙፍ አውሮፕላን የመነሻ ማዕከል የሆነው የአየር ማረፊያ የአንድሩ አየር ኃይል ሰፈርን እና የባህር ኃይል የአየር ምድብን በማዋሃድ በአውሮፓውያኑ በ2009 ነበር አንድሩ የአየር ኃይል ሰፈር በሚል የተዋቀረው። ይህ የአሜሪካ አየር ኃይል እና ባህር ኃይል የጥምር ማዕከል የሆኑ አንዶሮ ጦር ሰፈር ስያሜውን ያገኘው በሁለተኛው የዓለም ጦርነት ወቅት አውሮፓ ውስጥ የአሜሪካን ጦር ኃይሎች አዛዥ ከነበሩት ከሌተናራል ጀነራል ፍራንክ ማክሲዌል አንዶሮ ነው። ሰላም ጤና ይስጥልን። የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ